ካዛንቺስ ተሞሸረች፤ ደመቀች ተዋበች! ካዛንቺስ ነበረች የጉስቁልና ማዕበል የበረታባት፣ ታሪኳና ገፅታዋ ጀርባና ፊት የሆኑባት። የመንደር ደንብ የሌላት፣ ከተማና ከተሜነት ያልተስማሙባት፣ ጭቃ በእግሯ ላይ፣ በቀኝና በግራ፣ ተንፏቃ ትሄደው ርቃ ከውበት ሀሳብና ጭንቀት ነፍሷን እንደወጠረው፣ ያን ያረጀ ታሪክ ራሷ ትቀየመው። አሁን ግን ዘመኑ ተለወጠ፣ ቀኑ ከባህር ዘርፍ ነጠቀ፣ የካዛንቺስ ጥቁር ደመና ተከፈተ፣ ተደመቀ። መንደር በመንደር ተሻሽሏል፣ መንገድ በእልፍ ተስፋፍቷል። የጎብኚው ዓይን አሁን እንደ አዲስ በራ፣ በትንሳኤው ማግስት ትንሣኤዋ ተወራ። አሁን ግን አዲስ ልብስ ለበሰች፣ እንደ ማለዳ ፀሀይ ብራ ሆነች። በወለላ ደመቀች፣ በተራራ ልብ ተገለጠች። ካዛንቺስ ተሞሸረች፤ ደመቀች ተዋበች! ካዛንቺስ ተሞሸረች፤ ደመቀች ተዋበች! ደመቀች ተዋበች!